ማያስጭዲቦራ የምመርጠው ይምም ያለ ብር ሶስት ጥያቄ በነፃ ስለማትከታተይ ነው። ዲቦራ ግን ምን አይነት ከለር እንደምወዱ እንኳ ውስጧ ያውቃል። በአንድ ጥያቄ ነው የእንትን ያለችው ያለፈችው

መች ተኝተሽ ታረጊናለች? ትክክል ነበር። ዝም በይ። ልብስሽ፣ አለባበስሽ ያስታውቃል። አሁን ከመግባት ቢጃማ ነው። ቢጃማ። አንቺ ግን ከመግባትሽ በፊት አለሽ። ከመግባቴ በፊት አላደረኩም። ስንት ወር አላረግሽ? ያገሬ ምን ጊዜ ኖሮ የእኔ ፍቅር

ሶቤት ሶቤት ጅግሬ ልበಚ್ಚው አይ ጅግሬ ይደብኝ ፈነጋቁ አይደለም ጅግሬ ምንሽ ምንይ ሰጣርሎ አልተጣሎ ማይ እንብየኒ ወሬስለም ሞት ሶንዲጣላ ምንውቴስ ለሆሎን ሰሙን ወንሽ ብለሽ ብለሽ ምን ጅን ተከ ተከ ተደረኩ ታይለሽ ሰሜ ማሜ ብዙም ጋስ ተለይ ወሬ ሃሜ ታቁሚ ብሉ አይ እዛ አምላክ እንደ ተጋባችው

አጠባ በዚህ ፋሽን ደግሞ መጣችሁ? እንደው የበርበር ነው መጣው ብሽ ሴትዮው እና የዱቄት ዲቦራ እስኪ ብለሽ በፉክክር ጥብ ልታረጊ ጉቺ ደግሞ ቤቱን ባርኪ፣ በሁለት መንገድ ነው። ቤቱን ባርኪ ዛሬ ዛሬ ላይ ማለት ነው ምን አልሽኝ? ጠዋት ላይ ነይ ዲቦራ፣ እኔ ይሻልሻል ነው። አንቺ ነሽ የምታስተጋቢው፣ አንቺ አትመስይኝም። የዲቦራ ነው የሚያስተጋባው፣ የዲቦራ ነው የሚያስተጋባው። ምን አንቺ ዲቦራ ነው። አቡድ ስሚን፣ ዲቦራ ልንገርሽ፣ ማርያምን፣ የሶስት ሰው ጊም ሳረ ቅዳሜ አለብኝ። እሺ ውዴ፣ ተረጂኝ ነው ፍቃል ልንገርሽ፣ እኔ አልችልም፣ አልችልም፣ ማርያምን፣ አልችልም መጨከን ውይ በስማ ማለት ነው እ ስልኬን ጥፍጥታሪ አላት ተኝቼ አመለጠኝ። አንቺ ሌላ ቀንም እየዋሸሽ ነው፣ እንደ ተኝቼ አመለጠኝ ያዛሮ እንደዚያ ይባላል። ማ እኔ ዋሽቼ አይደለም። እኔ ከፈለኩ እኮ በፊት ለፊት አልመጣም ብዬ እናገራለሁ። ማን ምን ያመጣል? አይ እየነገርኩሻል፣ የእንትናን የእንትናን አልሄድም ምን ያረጉኛል? ኖ አይ ሰፖርት ላድርጋቸው ብዬ ነው ወይ? እኔ እኮ በፊት ለፊት አልገባም አልሄድም ብዬ እናገራለሁ። ምን ያረጉኛል? አንቺ ዲቦራ ነኝ፣ ግቢ እናቴ ትሙት አታናኝ። እሺ ቤቱን ባርኩ በያቸው። ጉቺ ምንድን ነው ወያት? ለምን ወያት አለማምኑ? ለቅዳሜ ፕሮግራም አለባት ስጧት እስኪ። በይ ጉቺ አንቺ አደግሽበት ስለሆነ አለማምኑ ጣቂበታለሽ። ያምራል ባንቺ አፍ ልመና

እሱ ምንም ለአራት ኪሎ ነው የምትላት ማለት ነው። እሱ ምንም አያጨናንቅም። ከፈ ካስተኛሽው ይከፍላል። ግባሽ ካፍሉ ነው። ይሄ ደዛ ቂጡን እንደ ሀየ ነው ዋው ታ ኮፒሊንግ አርጉላታ ታዲያ ኮፒሊንግ አርጉ። አንቺ ቅድም በዛኛው ስልኬ ደግሞ ጭራሽ ትመጣ ማለት ነው እንደሚለኝ ታውቂያለሽ። አክሴፕት ማለት አልችልም፣ የአክሴፕቱ ቦታ ጠቅሯል። ኔትወርክሽ ነው የሚሆነው። ነው ጋይስ ጊፍት ስጡኝማ፣ ሊለቅልኝ ይችላል

አንጅነሽ እንዴ ጊፍተሪን እኮ ግራ ገባኝ። ማሚ ከኔ ለምንሽ የምትሰጪው በሰጠሁሽና፣ ከቤት ደቂቃ ነው። ሰዎች ያላችሁ የጉቺ ፋሚሊዎች በሁለት ደቂቃ ውስጥ ሁላችሁም ይደርሳችኋል። ዝም በሉ። በሁለት ደቂቃ ውስጥ የጉቺ ፋሚሊዎች በዛ ትበይ። እንደሌለኝ ፋሚሊ ታውቂያለሽ፣ ታውቂያለሽ። የዚህ ቤት ያላችሁ ስሚስሚ ትበይ። እኔ ምንም ፋሚሊ የለኝም። እስኪ ኮራት። የሉም፣ የሉም፣ የሉም፣ ተኝተዋል። አውቀሽ ነው። እሺ፣ እሺ ወይ መከራ የዚህ ቤት ሰዎች ፋሚሊ አትተብለም የዚህ ቤት ሰዎች ጉቺን፣ የጉቺ ወዳጆች ወይም የጉቺ የምሻፈዱ ቅንዝር የሚልባቸው ሰዎች ካላችሁ ጸጥ በይ። ሁለት ደቂቃ አልበዛም። ጉቺ አንዳንድ ደቂቃ አልበዛም። ሁለት ደቂቃ ይዛለው፣ ይዛለው። ሁለት ደቂቃ ከአርባ አንድ ያቆማሉ። በቃ ከአርባ ነው ሴትየው ማታ እንዲ ከአርባ ሁለት ያቆማሉ። ከአርባ ሁለት ታቆማላችሁ። የጉቺ የጉቺ አረ ማሜ፣ እኔን ሳመኝ አላልኩም። የጉቺ ሰው አይቆጠርም። አሁን ማሜ ሳመሽ ይቋረጣል አይቆጠርም። ቆጠር እንዴ? እኔ አልፈልግም። ለእኔ አይስጡኝ። እሺ፣ ወደ እኔ ነው። ጋይስ ስሙኝ። ማርያምን ቤቴ አይቆርጥም። ዲቦራም ታካልቻ አይቆርጥም። ቤቴ እኔ በዚህ አጋጣሚ ልንገራችሁ። የጉቺ ሁለት ደቂቃ ነው ያላችሁ። በሁለት ደቂቃ ውስጥ የጉቺ ወዳጆች ሰዎች አቶ የፋሚሊ ብለኛል። ወዳጆች ካላችሁ በዚህ በኩል ለሌሊት ምትሰጧት ካላችሁ ከልብ ጀምሮ መስጠት ትችላላችሁ። በሁለት ደቂቃ ውስጥ ካሌላችሁ አስተላልፈን ወደ ሌሎቹ እንሄዳለን። ኪኪ አንድ ደቂቃ ነው የሚሰጣት። ጉቺ ለምን ሰው የለሽማ ውዴ

እየውዬ ክፉ አይንካሽ። ክ ቴንኪ ዩ ማነች የሰጠች ተባረኪ። በወጣ ተካድሜ ና ጤና ይስጣችሁ። አትጦ አገኙ ሰጪ ሁኑ ተቀባይ እንዳጥሩ የባረካች የመድኃኒዓለም ይባርካችሁ። ከፊታችሁ ይቅደም፣ ከኋላችሁ ይከተል። አለዩ በላችሁ የቁልቢው ገብርኤል ያሸዋው ሚካኤል ከጎናችሁ ይቅቡ። ዋስ ጠበቃ ይሆናችሁ። ጥላ ከለላ ይሆናችሁ። ጋሻ መከታ ይሆናችሁ። ተደሰቱ። ሰጪ ሁኑ። የትኛው ክፉ አያገኛችሁ። ብርክርክ በሉ። እኔን እንደባረካች መንገዳችሁ፣ መውጫችሁ፣ መግቢያችሁ ይባረክ። እሰይ እሰይ እሰይ የኔዎቹ ትለያላችሁ። ተባረኩ። ዘመናችሁ ይባረክ። ህይወታችሁ ይባረክ። እምትሰጡት አትጡ። የሰው ፊት ያሳያችሁ። ካልታሰብ አደጋ ይጠብቃችሁ። ወጥቶ ከመቅረት ይጠብቃችሁ። ተባረኩልኝ ተባረኩልኝ። የእድሜ ጸጋውን ያልብሳችሁ። የጤና ካባ ያልብሳችሁ። የረገጣችሁት ይባረክ። የወለዳችሁት ይባረክ። ዘመናችሁ ሁሉ ይባረክ። በልጆቻችሁ ተደሰቱ። እሰይ እሰይ እሰይ እሰይ ሶስት ሺ ያስገቡኝ፣ ሶስት ሺ ልግባ

አንተ ግሎሪ ለጉቺ ለአፍቃሪ አንቺ አንድ ደቂቃ ነው ያለሽ እኮ። እሺ ታዲ ኧረ ሳሪን ስሚያት ልግባና ባርኩኝ እስኪ አንበሳይ መጭ፣ እዚህ ቤት አትገቢያትም። ሳሪ እሰይ፣ የቤት በቃሽ፣ በቃሽ፣ በቃሽ

በቃ አንቺ እና ጉቺ አንድ ላይ ተደባልቆ አራት ደቂቃ ተጠቅማቸዋል። ሁለት ደቂቃ አለሽ፣ ሂጂ ሂዊ፣ ጉዳችሁን የለ እንዴ? ኖ ኖ፣ ሳሪ እንዳትሄጂ፣ ሳሪ እንዳትሄጂ። ይሄ ዞሮ ዜሮ አንድ ልብስ ስጣት እና ሙላው። የሂዊ ቤተሰቦች ሁላችሁም፣ አንዳንድ ደቂቃ ነው ያላቸው። ጉቺ በጉልበቷ ነው። እሺ ሂዊ፣ በቃ በቃ ስሙኝ። አንዳንድ ሽሙላቸው። ደከመኝ፣ አቅም አነሰኝ

ሁሌ ፈጣሪ ወይ ጋይዝ መጪ ነው በክርስቶስ የቀሩትን በቃ እንግዲህ እናንተ ከተለቃቀማችሁ፣ እናንተ አትነቃቀሉ፣ አታስጠሉኝ፣ አትነቃቀሉ። ዝም ብላችሁ ለምን ተባብራችሁ? ለምን ግን ሶስት ሺህ አስገቡኝ በሉ። ግን ሆዲ ብሳት አለኝ። ከዚህ በኋላ እንዳትነቃቀሉ

ታሪክነት ለምን ነው ጉቺ ዲቦራን አባረሽ? አሜን፣ ይሄን ይፍቅር። ቴንኪው እናቴ። ጉቺ ዲቦራን አባረሽ፣ አሁን ደግሞ ሳሪ ስትመጣ እሷንም ትቀላቀል ማሪ። አሜን፣ ያለ የእረፍት እንጀራ የእረፍት እንጀራ ያብላሽ። አሜን። ቴንኪው እናቴ። አያስፈልግም ነበር። አውሪ ሳሪ። ምንም እኮ መለመንም ማስለመንም አልተቻለም። ኮዲ ነቀለቻት

ሳሪ ሚዩት አድርጊ። እኔ ሰው አንዳንድ ሰዎች ከፍቷቸዋል ስባረቅ ደስ አላላቸውም፣ ግን መልሼ ለእነሱ ነው የምሰጠውን፣ እግዚአብሔር ያውቃል። ሲቀጠቀጡ ደራሽ ነኝ ደራሽ ነኝ፣ የለመንኩትን ይዤ ይሁን። አንቺም እኮ ለልደትሽ እኮ መጪ ናቸው። አይ ምን ይሰራሉ የለም የሚመጡት የሚበሉት የለ የሚጠጡት የለም የት ነው የሚመጡት እዚህ ያገ እዚህ መተው ባንበሳን እንማርክሻለን ብላለች ስንጫታለን አይ እሱን መድኃኒዓለም ያውቃል እሱን ምን ማርክ ቤታ ቀብድ ያስይዙኝ እንዳምናቸው የሆነ ነገር ቀብድ ይስቱ እንዴ እንኳን ለአንቺ ያልሽለው ቀኑ ሙሉ ዛሬ ሲቀጠቀጥ ልብ ነው ተሰጠኝ ወይኔ ለማንም ፍቅሬ፣ ሳሪ የኔ ወርቅ እህቴ፣ ዓለም እንዳታሶችኝ፣ ልጄን እንዳታሶችኝ። ቤት የመጨረሻችን ነው ብታሶችኝ፣ ለቃቀብሺው እኮ ለቃቀብሺው። እኔማ ተሰጠኝ። ሳሪዬ፣ ሳሪዬ፣ የአውስትራሊያዋ ንግስት፣ የአውስትራሊያዋ ንግስት፣ የኔ ሳሪ፣ የኔ ደርባባ፣ የኔ ሸንቃጣ፣ የኔ ሞዴል፣ የኔ ዘንባጣ መድኃኔዓለም እንደው እንዲህ በሆነ እንትን ላይ በውሃ ላይ የሚሄድ መኪና ይግዛልሽ። ማለሽ ያስደስትሽ። ቀኔን አሳመራችሁት ፍቅሮቼ። አያስፈልግም ነበር እኮ ውጭ። ሁለት ደቂቃ ስጪ ለኔ ለባለቤቷ። እንዴ ለመናችሁ እኮ። እኔ ሁለት ደቂቃ ስጪ ውዶቼ።